ስለ ባህር በር መነጋገር እንደ ነውር የሚቆጠርበት በቅርቡ የኩስምንና ዘመን በሚል አዲኩዌትሊ የተገለጸው ዘመንን ተሻግረን ኢትዮጵያ የቀይ ባህር ታሪካዊ፣ ተፈጥሯዊ፣ ዲሞግራፊያዊ እና ህጋዊ ባለቤትነት እንዳላት ታምኖ ወደ ቀይ ባህር መመለስ አለባት እያልን የዛሬውን የመሰለ የውይይት መድረክ ወደምናዘጋጅበት ዘመን በመድረሳችንና የዚህ ታሪክ ሰሪ ትውልድ አካል በመሆናችን በድጋሚ እንኳን ደስ ያለን ለማለት እወዳለሁ። ኢትዮጵያ የረጅም ዘመን ታሪክ እና ስልጣኔ ባለቤት፣ ነፃነቷን እና ሉዓላዊነቷን አስጠብቃ የኖረች የአፍሪካውያንና የጥቁር ህዝቦች የነፃነት ቀንዲል የምስራቅ አፍሪካ አሁን ላይ በደንብ እንደዛ ማለት የምንችል ይመስለኛል። የምስራቅ አፍሪካ የውሃ ኃይል፣ ከራስ ዳሽን እስከ ደንከል ስምጥ ሸለቆ ልዩ ጂኦግራፊያዊና የተፈጥሮ መስህብ ያላት፣ በአባይ ሸለቆና ቀይ ባህር የተከበበች የአፍሪካ ቀንድ እምብርት እና አስኳል የሉሲ ወይም ድንቅነሽ የሰው ዘር መገኛ ምድረ ቀደምት ሀገር ናት። በእነዚህ ሀብቶቻችን ውስጥ ትናንታችንን፣ ዛሬያችንን እና ነጋችንን በመበየን አባይ እና ቀይ ባህር ጎልተው ይታያሉ። ክቡራትና ክቡራን፣ ረጅሙ ታሪካችን እንደሚያስረዳን የኢትዮጵያ ህልውና ለዋላዊነትና ሁለንተናዊ ብልጽግና ከቀይ ባህርና አባይ ሸለቆ ተጠቃሚነት ጋር የተሳሰረ ነው። የኢትዮጵያ የጂኦፖለቲካ እሳቤም ከነዚህ ሁለት የውሃ አካላት አንጻር የተቃኘ ነው። ወደ ቀይ ባህር ስንቀርብ ኃያልነት ብቻ ሳይሆን እሳቤያችንም ይሰፋል። ከቀይ ባህር ስንርቅ ደግሞ ወደ መመንመን ወደ መኮስመን አደጋ እንጠጋለን። ላለፉት ሶስት አስርት ዓመታት የጂኦፖለቲካ ኩስምንናም ብቻ ሳይሆን ባህርን በተመለከተ የእውቀት መቀንጨር አጋጥሞናል ብዬ አስባለሁ። ስለ ባህር ምርምርና ፖሊሲ ውይይት ማካሄድ ፈጽሞ የሚታሰብ አልነበረም። በዚህም ስለ ባህርና ባህር ነክ እውቀት ማመንጨት ሳይቻል ቀርቷል። ሆኖም ከለውጥ በኋላ መንግስት በቀየሰው አዲስ አካሄድ ያ የቁጭት ያ ያለማውራት ዘመን አክትሟል ማለት እንችላለን። አባይም የቁጭትና የሮሮ መገለጫ መሆኑ አክትሟል። አባይ በቤቱ አድሯል፣ እንጉርጉሮም ተቀይሯል። ለውጡ እሳቢያችንን ጭምር ቀይሮታል። ወደ ራሳችን እንድንመለከት ያለንን የጂኦፖለቲካ ሀብት እንድናይ ከቁዘማ ቁጭት መውጫ መንገድ ላይ እንድናማትር አድርጎናል አባይና ቀይ ባህር ከቁጭት መውጫ በሮቻችን ናቸው ብዬ አስባለሁ አባይ ከታላላቅ ሀይቆች እስከ ሰሜን ምስራቃዊ አፍሪካ ያገናኘናል ቀይ ባህርም ከተቀረው ዓለም ክፍል ያስተሳስረናል በመሆኑም በሁለቱ ውሃዎች ዙሪያ ውይይት ማድረግ ስትራቴጂ መቀመርና ጉዳዩን የኢትዮጵያውያን የዕለት ተዕለት አጀንዳ ማድረግ አስፈላጊ ነው ብዬ አስባለሁ። ልክ ሕዳሴ ግድብ ላይ እንደታየው ሁሉም ምሁራን ብዕራቸውን ቀይ ባህር ላይ ማንሳት አለባቸው። የራሳችንን እውነት ራሳችን ካልገለጽነው ሌሎች ሊገልጹልን አይችሉም። ነጋችን ዛሬ ላይ ባለው እውነት ላይ እና ትርክት ላይ የተመሰረተ ነው። ጥበበኞችም ስለ ቀይ ባህር መጥበብ አለባቸው። ሚዲያዎችም አብዝተው ስለ ባህሩ፣ ስለ ኢትዮጵያ እውነት መናገር፣ ስሁት የሆነውን ነባሩን ትርክ መቀልበስ አለባቸው። ዲፕሎማቱም በህዳሴ ግድብ ላይ ያሳየነውን የዲፕሎማሲ አርበኝነት በባህር በር ላይም መድገም ይኖርበታል። ያን ጊዜ በታሪክ በተደጋጋሚ እንደሚታወቀው የወረራ በር የሚባለው ቀይ ባህር የብልጽግና በር እንዲሆን የምናደርግበት አዲስ ምዕራፍ ይከፈታል ብዬ አስባለሁ። ክብሯትና ክብሯን ለኢትዮጵያ ባህር በር ከጨዋማ ውሃ ባሻገር ዘርፈ ብዙ ትርጉም ያለው ጉዳይ ነው። ለኢትዮጵያ የባህር በር ጉዳይ ከባህሩ ባሻገር ከራስ ታሪክ ጂኦግራፊ፣ ዲሞግራፊና ስነልቦና ጋር መታረቅ ነው። ኤርትራ ከኢትዮጵያ ተገንጥላ ሀገር ስትሆን ኢትዮጵያ የባህር በር አልባ ብትሆንም በኢትዮጵያ ሕዝብ ስነ ልቦና ውስጥ የባህር በር ማጣት የቁጭት ምንጭ ሆኖ ቆይቷል። የባህር በር ጥያቄ የቅንጦት ሳይሆን የህልውናና የቀጣይነት ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው። የኢትዮጵያ ታሪክ በህግ በተፈጥሯዊና ጂኦ ፖለቲካዊ እውነታዎች የሚገባትን ቦታ የማግኘት የሚጠበቅባትን ጂኦ ፖለቲካዊ ሚናም የመወጣት ጉዳይ ነው። ይህ ቋሚ ዘላቂና አስተማማኝ የባህር በር የማግኘት ጉዳይ ልክ ታላቁ ህዳሴ ግድብ ላይ እንደታየው ሁሉ ብሔራዊ መግባባት ሊፈጠርበት የሚገባ አጀንዳ ነው ብዬ ያምናለሁ። በህዳሴ ግድብ የአባይን የውሃ ፖለቲካ ቀይረናል። ኢትዮጵያ የበይ ተመልካች የሆነችበት ዘመንም አክትሟል። የአባይ ውሃ የህግ ተቋማዊና ጂኦፖለቲካዊ ስሪት ለዘለቃው ተቀይሯል። የህግ ሁኔታውም በናይል ወንዝ የትብብር ማዕቀፍና በመርሆች ስምምነት ተቀይሯል። የናይል ወንዝ ኮሚሽንም በመቋቋም ሂደት ላይ ነው። አባይ ላይ የተገኘው ዘመን ተሻጋሪ ድልም በቀይ ባህርም መደገም ይኖርበታል። በመሆኑም አሁን ከፊታችን የሚጠብቀን ታሪካዊ ተልዕኮ ቋሚ ዘላቂና አስተማማኝ የባህር በር የማግኘት ጉዳይ ነው። በዚህ ጉዳይ ላይ ሁሉም መነጋገር ሀሳብ ማዋጣት ይኖርበታል። መንግስት ባለፉት የለውጥ ዓመታት በፖሊሲ አቅጣጫ በተግባር እያሳየ እንዳለው ኢትዮጵያ ካላት የህዝብ ብዛት አንጻር ከታሪካዊ ዳራ ከህግ፣ ኢኮኖሚያዊ፣ ባህላዊ መስተጋብርና ከቀጠናው ጂኦፖለቲካዊ ሁኔታ አንጻር ሀገራችን ከቀይ ባህር ተነጥላ መዝለቅ አትችልም። ይህንንም መልካምድራዊ እስር ለመፍታት መንግስት በሰጥቶ መቀበል መርህ ዲፕሎማሲያዊ ጥረቶችን እያደረገ ይገኛል። ባለፉት ዓመታት የሁለቱ ውሃዎች አብይ ስትራቴጂ መጽሐፍ በማዘጋጀት የቀይ ባህርና የአፍሪራን ዓመታዊ ኮንፈረንሶችን፣ የተለያዩ የፖሊሲ ውይይቶችን እና ስትራቴጂክ ነክ በሆኑ ጉዳዮች ጽሁፎችን በማዘጋጀት በማሳተም እና በማሰራጨት የውጭ ጉዳይ ኢንስቲትዩት የሚጠበቅበትን ሚና ለመጫወት ሞክሯል። መሰል ውይይቶችንና ለፖሊሲ ግብዓት የሆኑ ሀሳቦችን በማመንጨት የሀገራችንን የውጭ ጉዳይ ፖሊሲ የሀሳብና የተግባር ልዕቀት ለማረጋገጥ ጥረታችንን የምንቀጥል ይሆናል። በኢትዮጵያ የረጅም ዘመን ታሪክ ውስጥ የአባይ ወንዝና የቀይ ባህር ሚና በእጅጉ ጎልቶ ይወሳል። አገራችን ባሳለፋቸው ባቸው የከፍታ ዘመናት ይሁን የዝቅታ ዘመናት ሁሉ የሁለቱም የውሃ አካላት አስተዋጽኦ ጉሊ ስፍራ እንደነበረውና አሁን እንዳለም እሙን ነው። የአገራችን ኢትዮጵያ በየዘመናቱ የገጠሟትን የውስጥና የውጭ ጠላቶች ሁሉ አገራዊ ህሊኗና ክብራን አስጠብቃ የቆየች ቢሆንም በረጅም ዘመን ታሪክ የሚታወቅበት ግዛቶች እያጣች እየተገፋች ኖራ ይሄው ዛሬ ፍትሃዊ ባልሆነ መንገድ ከቀይ ባህር እንድርቅ ተደርጎ ባህረ አልባ ሆናለች። ሌላውና አዛዛኝ ሀብቷን የአባይ ወንዝ ሲሆን ሰማንያ አምስት በመቶ የሚሆን የውሃ መጠን እኛ እያመነጭን የታችኛው የተፋሰስ አባል አገራት ምንም ሳያበረክቱ ውሃው ሲከፋፈሉ የኢትዮጵያ ጉዳይ ህቁብ ሳይቆጠር ከዘመናት በብቸኝነት ሲጠቀሙበት መኖራቸው ሳያንስ እና በጊዜ ሂደት አባይ የመጠቀም የፍትሐዊ ጥያቄ ማንሳት ስንጀምር በሀገራችን ላይ ያልተፈነቀለ ድንጋይ ያላንኳኩት የሀያላን በር አልነበረም። ሆኖም ይኸው የእኛ ትውልድ የዳሴ ግድባችን በራስ አቅም ገንብተን አጠናቀናል አሁን የቀረን በግፍ ያጣነው የባህር የባር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። የኢትዮጵያ የባህር ጥያቄ መመለስ ለሀገራችን ብሎም ለአፍሪካ ቀንድ አገራት ሰላም መረጋጋት ጠቀሜታው ጉሊ ነው የኢትዮጵያ ወደብ አልባ መሆን በአገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት ተገቢ ይሆናል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርበዋል። ቀይ ባህር ቀጠና እየታዩ ያሉት ጂኦ ፖለቲካዊ ለውጦች ኢትዮጵያ ከቅርብ ጊዜያት ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ በከፍተኛ ደረጃ እያደገ ያለው የኢትዮጵያ የሎጂስቲክ ፍላጎት አንዱ ምክንያት ነው። የወደብ ጉዳይ ልባት አለማግኘት ከቀጠለ በኢትዮጵያ የኢኮኖሚና የፖለቲካዊ አለመረጋጋት እንዲፈጠር በአንድ ሆነ በሌላ መልኩ አስተዋጽኦ ማድረጉ አይቀርም። ክብራትና ክብራት ከዚህ በተጨማሪ ከትላልቅ እስከ ትናንሽ ደረጃ ያሉት ሀገራት በቀጠናችን ላይ የጦር ሰፈር ገንብቶ የሚገኙ ሲሆን ይህ ሁኔታ በራሱ ይዘት የሚመጣ የችግሮች አስቀድሞ በመተንበይ በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ የዝግጁነት ማድረግ አስፈላጊ የሆነበት ጊዜ ላይ እንገኛለን። ስለሆነም ከዚህም ባሻገር በቀጠናው በተለይ በሰሜን ህንድ ውቅያኖስ፣ ቀይ ባህር አካባቢ እየታየ ያለው የባህር ላይ ውንብድና ውጊያዎች ብሔራዊ ጥቅሞቻችን ላይ ሊያሳድሩ የሚችሉ ተጽዕኖ ሊመክት የሚችል ጠንካራ የባህር ኃይል መገንባት ለነገ የማይባል ብሔራዊ ተግባር ተደርጎ እየተሰራበት ይገኛል። ኢትዮጵያ ከቀይ ባህር ኢትዮጵያ ከቀይ ባህር ትዋሰንበት የነበረው ግዛቷ በግፍ ካጣች በኋላ በወደብ አልባ ከመሆኗም በተጨማሪም ባህር ኃይላችን ፈርሶ የነበረ ሲሆን፣ በአሁኑ ወቅት በባህር ኃይል እንደ አንድ መከላከያ ቁልፍ ኃይል ተደራጅቶ በርካታ ዝግጅቶችን እያከናወነ ይገኛል። ባህር ኃይላችን በአደረጃጀቱም በሰው ኃይልን ስልጠናም በተቋም ግንባታ ረገድና በሁለንተናዊ ዝግጅቶች ራሱን እያጠናከረ የሚገኝ ሲሆን አገራችን ኢትዮጵያ በውሃ ላይ የሚኖራትን ብሔራዊ ጥቅሞችን ለማስከበር የሚችል ኃይል በመገንባት ላይ ይገኛል። ያለ ጥርጥር የባህር በር ይኖረናል። በውሃ ላይ የአገራችን ብሔራዊ ጥቅማችን እናስከብራለን።